ለን እንዴት ናችሁ? የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ዜናዎችን ይዘናል። ከዜናዎቹ ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ። አብረን እንቆይ። በሰላም እጦት ምክንያት በቅን ለመምራትም ሆነ የዕለት ከዕለት ተግባራቸውን ለማከናወን እንደተቸገሩ የወልዲያ ከተማ አሽከርካሪዎችና የዘርፉ ማህበራት ተናገሩ። ሰላም ለማምጣት በገራ መስራትና መከባበር እንደሚገባም ከተማ አስተዳደሩ አሳስበዋል። ካሳውን ኃይለ ሚካኤል የወልዲያ ከተማ አስተዳደር የባዕዳንንና የባንዳን ሴራ በማምከን አገራዊ ድሎችን እናስመዘግባለን በሚል መሪ ሀሳብ ከባጃጅ ከታክሲና ከሌሎች ተሽከርካሪ ማህበራት እንዲሁም ከጫኝ አውራጅ ማህበራት ጋር በወቅታዊ የሰላምና የመልካም አስተዳደር ዙሪያ ውይይት አካሂደዋል። ከመገዳደል ይልቅ በመነጋገር ችግርን መፍታት እንደሚገባ ከመድረኩ ተገልጸዋል። የውይይት ተሳታፊዎች በሰላም ችግር ምክንያት አቅደው መስራት እንዳልቻሉ ነው የገለጹት። ሁለት ዓመት እና ሶስት ዓመት በጁንታ ጦርነት ሲሆን መጨረሻ ላይ የመጣው ሰላም ነው። አሁንም እንደዛ መሆኑ ስለማይቀር በዚህ ሁሉ መሀል ግን ብዙ ንጽሀኖች እየሞቱ ነው። ብዙ ንጽሐን እየተጎዳ ነው። ይሄ ችግር ስላለ ይሄ ነገር ቢፈታ ብያምናለሁኝ። እናልማም ብንል እንስራም ብንል አቅደን መንቀሳቀስ እኮ አልቻለም። ምክንያቱም እቅድ የወደፊት ነው፣ አንሰርተይን ነው። ወደፊት የምንሰራው ነው የምናቅደው። ወደፊት ለመስራት ደግሞ የሰላምን ጉዳይ ስናስበው ረ ነገ እንዲህ ሆነስ አጉል ገንዘቤን እንበስታርጌ እንዴት ነው የሚል ጥያቄ ወገቡን ይዘዋል። እና ልማትም ለማልማት መጀመሪያ ሰላም መረጋገጥ አለበት። ኢኮኖሚያዊ ዴቨሎፕመንት ለማምጣት ሰላም መረጋገጥ አለበት። ሂውማን ዴቨሎፕመንት ለማምጣት ሰብአዊ ልማት፣ ሰብአዊ ፍትሕ ለማምጣትም እውነተኛ ሰላም ያስፈልጋል። ስለዚህ ይህ እውነተኛ ሰላም በጣም ነው የናፈቅ ነው። የይስሙላ ሳይሆን ግን በእውነተኛ አቀራረብ ሰላማችንን እንዲረጋገጥ እንፈልጋለን። የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አዲሱ ወንድሙ ትውልዱ በመመካከር ችግሩን መፍታትና የኢትዮጵያን ደህንነት የመጠበቅ ኃላፊነት እንዳለበት አሳስበዋል። መመካከርና መነጋገር ያስፈልገናል። አንድ መሆን ያስፈልገናል። መደናነት ያስፈልገናል። መከባበር ያስፈልገናል። ችግሮቻችንን ቁጭ ብለን መፍታት ያስፈልገናል። ስለዚህ በዚህ መንገድ ማንኛውም ኢትዮጵያ ሊቃጣ የሚችል አካል በናንተና በኛ ልጆቿ የመላው የአማራ ጥያቄ የሚመለሰው እንደሆነ በውይይትና በንግግር በድርቁንት በመልት ለምጤ አይደለም። እርግጠኛ ሆኝ ነግራችሁ የአማራ ጥያቄ በቅርብ ይመለሳል። የ11ኛ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀኔራል ዘውዱ ሰጣርጌ ሁሉንም የሰላም አማራጭ በመጠቀም ችግሩን በሰላም ለመፍታት የሀገር መከላከያ ሰራዊት ትብብር እንደሚያደርግ አስረድተዋል። እናንተ ምከሯቸው አምጧቸውና ሳይገደሉ መንግስት ጋር እኛ በክብር ልከን የሚፈልጉትን ጥያቄ ተደራድሮ ይምጡ። ያን ማድረግ እንችላለን። ለዚህ ነው እናንተ ይጠይቃለሁ እስኪ አምጧቸው። እናንተ በመስኖ ልማት ከአምሳ ሁለት ሚሊዮን ኩንታል በላይ ምርት ለመሰብሰብ ቅድመ ዝግጅት እያደረግኩ ነው ብለዋል። የአማራ ክልል ግብርና ቢሮ ቢሮ ከምስራቅ አማራ ዞኖች ለተውጣጡ የመስኖ ልማት ባለሙያዎች ስልጠናና የመስኖ ንቅናቄ መድረክ በኮምቦልቻ ከተማ አካሂዷል። ተመስገን አሰፋ ዝርዝር አለው። በአማራ ክልል በመስኖ የሚለማ 2.2 ሚሊዮን ሄክታር መሬት ያለ ስለመሆኑ ከክልሉ ግብርና ቢሮ የተገኘው መረጃ ያመለክታል። ይሁን እንጂ በመሰረተ ልማት አለመሟላት፣ በግንዛቤ ክፍተትና ሌሎች ምክንያቶች በክልሉ በዚህ ዓመት የሚለማው 17 በመቶ ብቻ ነው። በአማራ ክልል በዘንድሮው የበጋ መስኖ ልማት ነባርና አዲስ መስኖን ጨምሮ ከ383 ሺ ሄክታር በላይ መሬት በተለያዩ ሰብሎች ይሸፈናል ተብሏል። ቢሮው ከምስራቅ አማራ ዞኖች ለተውጣጡ የመስኖ ልማት ባለሙያዎች ስልጠናና የበጀት ዓመቱን መስኖ ውጤታማ ለማድረግ በኮምቦልቻ ከተማ ውይይታ ተካሂዷል የስልጠናው ተሳታፊ ባለሙያዎች አርሶ አደሩ በመስኖ የማምረት ልምዱ እያደገ መምጣቱን አንስተው ይህን አጋጣሚ በመጠቀም በየአካባቢ ያሉ የውሃ ሀብቶችንና ምቹ ሁኔታዎችን በመለየት ወደ ስራ ለመግባት እየተሰራ መሆኑን ተናግረዋል። አርሶ አደሩን የመለየት ስራ እየሰራን ነው። መሬቱም ተለይቷል። በዘንድሮ ዓመት እንግዲህ ወደ አምሳ ሺ ኩንታል አካባቢ ማዳበሪያ መጠቀም አለብን ብለን አስበን ስ በዞናችን ውስጥ ይሄ ማዳበሪያ ገብቷል። የምርጥ ዘር፣ የአትክልት ምርጥ ዘሮች፣ ስንዴ በተለይ ዘንድሮ የምናለማው የመጀመሪያው ዙር ከ80 ፐርሰንቱ በላይ ስንዴ ስለሆነ የስንዴ ምርጥ ዘርም ለማስገባት አቅደን እየተንቀሳቀስን ነው ያለ ነው። በበልግና በመስኖ 44400 ሄክታር ለማልማት አቅደን ወደ ስራ ገብተናል። እስካሁን ባለን እንቅስቃሴ በመስኖ ከፍተኛ እንቅስቃሴ ያለባቸው ቀወት፣ ሸዋሮ፣ ቤት የፍራት አካባቢ ላይ የዘር ስራ ተጀምሮ ያው የመኸር ሰብሉ እንደለቀቀ መስኖን በስፋት ለመስራት ዝግጅታችንን አጠናቀን ወደ ተግባር ምዕራፍ ገብተናል። እኛ እንግዲህ የምንገኝበት ቀጠና የጫፋ ባሊ ውስጥ ነው። ይሄ ደግሞ ከፍተኛ የውሃ አቅም ያለበት አካባቢ ነው። በትንሽ ሰርተን ብዙ መጠቀም የምንችልበት ከዚህ በፊት ከነበረው በላይ ተክተ መስራት አለብን። አርሶ አደሩን ወደ ስራ ማስገባት መቻል አለብን የሚለውን ነገር ሁሉም ባለሙያ በዛ ልክ እየተንቀሳቀሰ ያለበት ሁኔታ ነው ያለው ማለት ነው። ከዚህ በፊት እየነበረው የመስኖ ልማት ስራዎች ውጤታማ መሆን በዚህ አመት ያለውን የገጸ ምድርና የከርሰ ምድር ውሃ በሚገባ ለመጠቀም ያስችላልም ብለዋል። ከአመት አመት አዳጊ ነገሮች ናቸው ያሉት። በተለይ ከዚህ በፊት የመስኖ ስራዎች ያልደረሱባቸው ቦታዎች እያደረስን እያሰፋን አብዛኛውን መሬታችን ከአንድም ሁለት ጊዜ በመስኖ የመሸፈን ልምዱ እያዳበርን የመጣንበት ሁኔታ አለ። እንግዲህ የባለፈው ተሞክሮዎችን እያሰፋን እያጎለበት የምንሄድበት ሁኔታ ነው የሚኖረው። ያው ሁለት ሺ አስራ ሶስት ጀምረን መስኖ ስንዴን እያለማን ያለንበት ጊዜ ነው ያለው። እየጨመረ ነው የመጣው። ምርታማነቱም ከመኸሩ ይልቅ በመስኖ የበለጠ ውጤታማ የሆነ ያለበት ሁኔታ ነው ያለው። የክልሉ ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው የምርት ማሳደጋ ግብአቶችን በመጠቀምና እየተሻሻሉ አሰራሮችን ተግባራዊ በማድረግ በመስኖ ልማት ከሃምሳ ሁለት ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን አመላክተዋል። እያንዳንዱ አርሶ አደር አሁን የተሰሩ ዘመናዊ መስኖችን በመጠቀም የከርሰ ምድር ውሃ በግለሰብ ደረጃ በማውጣት ቴክኖሎጂ በመጠቀም ካልተቻለም ደግሞ ቀርቶ እስከ ማጠጣት የሚደርስ የውሃ አማራጮችን በአግባቡ የመለየትና እሱ ስራ ላይ እንዲውል የማድረግ ስራ ነው። ጥቅል በሁሉም ዙሮች ወደ አምሳ ሁለት ሚሊዮን ኩንታል አካባቢ የመስኖ ምርት ማምረት ይኖርብናል ብለን አዳዲስ አቅጣጫዎች አስቀምጠን እየርዳለ ነው። በመስኖ ከሚለማው ሰብል ለበጋ መስኖ ስንዴ ልዩ ትኩረት እንደሚሰጠው የጠቀሱት ምክትል ቢሮ ኃላፊው ስራው ቀድሞ እንደሚጀመርም ጠቁመዋል። 80 ፐርሰንት የሚሆነውን መስኖችን በመጀመሪያ ዙር ከመስኖ ስንዴ ጋር የማስተሳሰር ነው። በዚህ ደረጃ ዋናው የመስኖ ስንዴን ውጤታማ ከማድረግ አኳያ ትልቁ ስራ ቀድሞ መጀመር ነው። በተቻለ መጠን ቆላማዎቹ አካባቢዎች እስከ ሕዳር 1015 ባለው ጊዜ ውስጥ ማጠናቀቅ ይኖርባቸዋል። ደጋሟቹ ደግሞ እስከ ታህሳስ 2025 መጠናቀቅ አለበት። አንደኛ ዙርን አጠናቀን ወደ ሁለተኛ ዙር በስፋት የመስራት አንዳንድ አካባቢዎች እስከ ሶስተኛ ዙር ስለሚሄዱ የዙር መስኖ ልማት በክልላችን እንዲስፋፋ ሰፊ ጥረት እያደረግን ያለ ነው። በመጨረሻው የተለያዩ የእድገት ደረጃዎችን ያሳለፈው የራጅ ቴክኖሎጂ በሕክምናው መስክ የምርመራ ስራ ከፍተኛ አስተዋጽኦ እያበረከተ እንደሆነ የዘርፉ ባለሙያዎች ይናገራሉ። የራጅ ቴክኖሎጂ የህክምና አገልግሎትና መደረግ ስላለባቸው ጥንቃቄዎች ባልደረባችን አንተነህ ፀጋይ ከታካሚዎችና ከዘርፉ ባለሙያዎች ጋር ቆይታ አድርጓል። አብረን እንከታተል። ጀርመናዊው ዊልሄልም ሮትገን እንደ አውሮፓውያኑ የዘመን ቀመር በሕዳር ወር 1895 ለህክምናው ዘርፍ መዘመንና ለምርመራ አገልግሎት አይነተኛ ሚና የሚጫወተውን ራጅ ወይም ኤክስሬን ላለማበረከተ ይህ ታላቅ ግኝት ከማንዋል ተነስቶ ዛሬ ላይ ሲቲስካንና ጨረር አልባው ኤምአርአይ ማሽን ደርሶ ለብዙዎች የህመማቸው እንዳራውቀው ህክምና እንዲወስዱ እያስቻለ ነው። ላብነትም በደሴ አጠቃላይ ስፔሻላይዝድ ሆስፒታል ያገኘናቸው የቦረና ወረዳ ነዋሪዋ ወይዘሮ አለም ሙህዬ የደረሰባቸው የእግር ጉዳት ራጅ ተነስተውና ችግሩ ተለይቶ ተገቢው ህክምና ስለተደረገላቸው በማገገም ላይ ናቸው። የቃሉ ወረዳ ነዋሪው ሰይድ ሁሴን በበኩላቸው በጠና የታመመች ልጃቸው የሲቲስካን ምርመራ ተደርጎላት ክትትል በማግኘት

ያው መድኃኒት እየታዘዘላት ዶክተሮች ክትትል እያረጉላት ከኔን እየተሰጣት አሁን በጉሯ ተመናሪያ አዝ በጉሯ መጣች እራሷ እየተመገበ ነው፣ ልጇን እያቀፈች እያዘለች ነው። በደሴ አጠቃላይ ስፔሻላይዝድ ሆስፒታል የራዲዮሎጂ ክፍል ኃላፊና ሜዲካል ራዲዮሎጂ ቴክኖሎጂስት ወንድዬ ጌታቸው ራጅ በተለይ በምርመራው ዘርፍ ከፍተኛ አስተዋጽኦ እያበረከተ እንደሆነ ያነሳሉ የሰውነትን ውስጣዊ ክፍል ሁሉንም ክፍል የሚያሳየ ኤክስሬ ከሌለ ሕክምናው እንደ ባህላዊ ነው የሚቆጠረው። በሰውነት ውስጥ የት ቦታ ነው ያለው የሚለውን እንለያለን። ከውስጥ ነው ከውጭ ነው መሀከል ነው ቤት ነው የሚለውን ሳይቱን በደንብ የምንለይበት አንዱ ኤክስሬ ክፍል አገልግሎት የሚሰጠው ማለት ነው። በርካታ የራጅ ማሽን አይነቶች መኖራቸውን የጠቀሱት ባለሙያው በዋናነት የአጥንት ስብራት፣ የመገጣጠሚያዎች ጉዳት፣ የቅርጽ መዛባት፣ የባዕድ ነገሮች ወደ ሰውነት መግባት፣ የጢ፣ የካንሰር፣ የሳምባ በሽታ፣ የጥርስ፣ የነርብ፣ የደምስርና ሌሎችንም ጉዳቶች ለመለየት እንደሚያስችሉ ገልጸዋል። አንድ ሰው በወር ከሶስት ጊዜ በላይ መታየት እንደሌለበት ያስረዱት ባለሙያው በተለይ ለነፍሰ ጡሮች ጥንቃቄ እንደሚያስፈልግ መክረዋል። የግድ የሚያስፈልገው ከሆነ ከ ሀምሳ ፐርሰንት በላይ አስፈላጊ ከሆነ ያቺ እናት ጎናዳል ሽልድ ያለ የጨረር መከላከያ እሱን ለብሳ ጽንሱ ላይ እሱን ለአልብተ ለብሳ መነሳት ትችላለች። መጀመሪያ ጨረር ሲለቀ ከቲዩቡ ከማሽኑ እሱ ጽንሱን እንዳይነካ ተደርጎ ትነሳለች። ያ ነው አገልግሎት ለእሷ የሚሰጠው። ግን ምንድነው ለሌሎች ሶስት ጊዜ ያልኩ እነሱ ምክርም ያስፈልጋቸዋል። እንግዲህ ከኛ ምንድን ነው ምክር የሚሰጣቸው ያው ወተት፣ እንቁላል፣ ስጋ እነዚህ ይታዘዛሉ። ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።